በገንዘብና በሀብታምነት ዙሪያ የተነገሩ ፍልስፍናዎች። ተኝተህ ገንዘብ የምታገኝበትን መንገድ ፈልገህ ካጣህ እስክትሞት ድረስ ትሠራለህ። ስግብግብነት የገንዘብ ጉዳይ አይደለም፣ የልብ ጉዳይ ነው። ስለ ገንዘብ ለሚያውቁ እና ለሚሰሩት የገንዘብ ነፃነት አለ። የገንዘብ በረከቶችን ማጨር ከፈለግ በገንዘብ መስራት አለ። በእውቀትና በዲሲፕሊን የገንዘብ ሰላም ለሁላችንም ይቻላል ብዬ አምናለሁ። በወጣትነቴ ገንዘብ በሕይወቴ ውስጥ በጣም አስፈላጊ ነገር እንደሆነ አስብ ነበረ። አሁን አርጅቻለሁ እንደሆነም አውቃለሁ። ገንዘብን የማያከብሩ ሰዎች ምንም የላቸውም። ገንዘብ ጥሩ አገልጋይ ነው፤ ግን ደግሞ መጥፎ ጌታ ነው። ሁኔታው ሲቀየር እቅድ ቢቀየር ምንም ስህተት የለውም። እናተኛ ሰዎች እናተኛ ካልሆኑ ሰዎች የበለጠ ገንዘብ ያገኛሉ። እናተኛ መሆንም ምረጥ። በስኬትና ውድቀት መካከል ያለው ልዩነት ወጥነት ነው። የፋይናንስ ደህንነት እና ነጻነት በቁጠባ በኢንሹራንስ እና በኢንቨስትመንት ላይ እንዳረፈ ባለ ሶስት እግር በርጩማ ናቸው። ሀብታሞች ርሃት ቢሰማቸው ይሰራሉ፣ ድሆች ግን ርሃት እንዲያስቆማቸው ይፈቅዳሉ። የአንተ የኢኮኖሚ ደህንነት በሥራ ላይ ይተንተራስ አይደለም፣ ለማሰብ፣ ለመማር፣ ለመፍጠር ባለ ኃይል ላይ ነው። ይህ እውነተኛ የገንዘብ ነፃነት ነው። ባለ ሀብት መሆን ሳይሆን ሀብት የማፍራት ኃይል ደህንነትን ይወስናል። በመጨረሻ ሰውን ከእንስሳ የሚለየው ምን እንደሆነ አውቁኝ እሱም የገንዘብ ጭንቀት ነው። በክፍሉ ውስጥ ያለውን የሙቀት መጠን በቋሚነት ለመለወጥ ብቸኛው መንገድ የሙቀት መቆጣጠሪያውን እንደገና ማስጀመር ነው። በተመሳሳይ መንገድ የፋይናንስ ስኬት ደረጃችሁን በቋሚነት ለመቀየር ብቸኛው መንገድ የፋይናንሻል መቆጣጠሪያችሁን ዳግም ማስጀመር ነው። ነገር ግን ለመለወጥ መምረጥ የእናንተ ምርጫ ነው። የኢኮኖሚና የፋይናንስ ቀውሶች በጣም የተለመዱ እየሆኑ መጥተዋል እና በአንድ ሀገር ውስጥ ብቻ የተገደቡ አይደሉም፣ ነገር ግን ወዲያውኑ በመላው ዓለም እየተሰራጩ ነው እና ለዚህ ዝግጁ መሆን አለብህ። የገንዘብ ችግሮች ጭንቀትን ያስከትላሉ እናም ለራስ ክብር ማጣት ይዳርጋሉ። ጥሩ የፋይናንስ እቅድ ዛሬ የምናደርጋቸው ምርጫዎች የወደፊት ህይወታችንን እንዴት እንደሚነኩ በትክክል የሚያሳየን የመንገድ ካርታ ነው። ለሌሎች ሕይወታቸው ሊለውጡ የሚችሉበትን የሚታመን ዋጋና መረጃ ከፈጠራችሁላቸውና ሁልጊዜ በአገልግሎታችሁ ላይ ብቻ ትኩረት ካደረጋችሁ የገንዘብ ስኬት ይከተላል። ፍላጎትህን ማሳደድ የልብህን ያደርሳል እና ወደ ገንዘብ ነፃነት ይመራሃል። ስነ ምግባራችንንና የፋይናንሻል ስርዓታችንን ዓለምን የመረዳት መንገዳችንን መቀየር አለብን። ሰዎች ከመሞት ይልቅ የሚኖሩበት ዓለም መሆን አለበት። ቀጣይነት ያለው ዓለም በጣም ጥሩ ሊሆን ይችላል። ትክክለኛው የማንነት ስርቆት የገንዘብ አይደለም፣ የሳይበር ምህዳርም ውስጥ አይደለም፤ መንፈሳዊ ነው። በገንዘብ ነክ ጉዳዮች ብቻ ከሆነ ገንዘብ ከድህነት ይሻላል የመኖሪያ ቤት ባለቤት መሆን የሀብት ቁልፍ ድንጋይ ነው። የገንዘብ ብልጽግና እና ስሜታዊ ደህንነት፣ ለነጋዴው ታማኝነት እንኳን የገንዘብ ግምት ነው። ለራስህ ያለህ ግምት በሕይወትህ እንደማይወሰን ስትረዳ የገንዘብ ነፃነት ታገኛለህ። እውነተኛ መሆን የምትችለው በምትወደው ነገር ላይ ብቻ ነው። ገንዘብህን ግባ አታድርግ። በምትኩ የምትወዳቸውን ነገሮች ተከታተልና ሰዎች አይኖቻቸው ከአንተ ላይ ማንሳት እንዳይችሉ በደንብ አድርጋቸው። ገንዘብ ካጣህ ብዙ ታጣለህ፣ ወዳጆችን ካጣህ የበለጠ ታጣለህ፣ እምነት ካጣህ ሁሉንም ታጣለህ። ገንዘብ መሳሪያ ብቻ ነው። ወደ ፈለክበት ይወስድሃል እንጂ እንደ ሹፌር አይተካህም። ገንዘብ ስኬትን አይፈጥርም። ይህን ማድረግ የሚችለው ነፃነቱ ነው። በገንዘባችሁ ላይ ቁጥጥር ማድረግ አለባችሁ፣ አለበለዚያ ግን የገንዘብ እጥረት ለዘላለም ይቆጣጠራችኋል። በገንዘብ ላይ አታተኩር፣ ይልቁንስ ለዓለም መፍትሄ የሚያስፈልገው ችግር ላይ አተኩር፣ ገንዘብ ይከተልሃል። ሽልማቱን ሁልጊዜ በአይነ ህሌና ማየት አትችልም፣ ነገር ግን ራዕይ በቂ ከሆነ በሚከፈለው መስዋዕትነት ማመን ትችላለህ። ዕዳ እንደ ማንኛውም ወጥመር ነው። ለመግባት ቀላል ነው፣ ግን ለመውጣት በጣም ከባድ ነው። ባዶ ኪሶች ማንንም አልያዙም። ይህንን ማድረግ የሚችሉት ባዶ ጭንቅላትና ባዶ ልብ ብቻ ናቸው። አበዳሪዎች ከተበዳሪዎች የተሻለ ትዝታ አላቸው። ዕዳ ለባለ ዕዳው ሰው ተጠያቂነት ነው። ነገር ግን ለሌላው ሰው ሀብት ነው። ገንዘብ በጽናት ዛፍ ላይ ይበቅላል። ለጊዜህ ዋጋ ካልሰጠህ ሌሎችም እንዲሁ ያደርጋሉ። ጊዜህን እና ችሎታህን መስጠትህን አቁም። ለምታውቀው ነገር ዋጋ ስጥ፣ ለእሱም ማስከፈል ጀምር። ሌሎች ሁሉ ሲሸጡ ግዙ እና ሁሉም ሰው እስኪገዛ ድረስ ያዙት። ይህ የሚስብ መፈክር ብቻ አይደለም፣ የተሳካ ኢንቨስትመንት ዋናው ነገር ነው። ገንዘብ ለማግኘት ጀግንነት ይጠይቃል፣ ገንዘብን ለመጠበቅ አስተዋይነት ይጠይቃል እና ገንዘብን በአግባቡ ማውጣት ጥበብ ነው። ሕግ ቁጥር አንድ በጭራሽ ገንዘብ አታጥፋ። ደንብ ቁጥር ሁለት ደንብ ቁጥር አንድ ፈጽሞ አትርሳ። ዕድል ከደፋር ጋር ይወግናል። ሀብታችንን ካዘዘን ሀብታምና ነፃ እንሆናለን። ሀብታችን ቢያዘን ግን እኛ በእርግጥ ድሆች ነን። ገንዘብን ለማግኘት ቁልፍ ኢንቨስትመንት ማድረግ ነው። ገንዘብ በተበደርክ ቁጥር ወደፊትህን እየተዘረፍክ ነው። በመጨረሻም ሀብታሞች የገንዘብ ነፃነት ያገኙባቸውን አስር መመሪያዎችን እንመልከት። የመጀመሪያውም በመጀመሪያ ግባቸውን ይወስናሉ። ሁለተኛው በአንድ ጊዜ ለአንድ ቦታ ትኩረት ይሰጣሉ። ሦስተኛው ጊዜን ያከብራሉ። አራተኛ የሚያወጡት ከሚያገኙት ያነሰ ነው። አምስተኛ ታታሪዎች ናቸው። ስድስተኛ ባለማቋረጥ ይማራሉ። ሰባተኛ ጥሩ ጓደኞችን ያፈራሉ። ስምንተኛ፣ ተስፋ አይቆርጡም። ዘጠነኛ፣ ሪስኮችን ይወስዳሉ። አስር፣ በአንድ የገቢ መንገድ ላይ ፈጽሞ አይመሰረቱም። የዛሬን በዚህ አበቃሁ። መልካም ጊዜ ተመኘሁ።